ጠመጠት ነኝ የምን መተት ነ የእድል ነ የእድል ዘ አሁን አስራ አንድ አመቷ እድል እንዳላት እንዴት አወቅ እድል እንዳላት እንዲታወቅ ነው። አሳየች ሄ አሳየች አስነበበች ክርስትና በክርስትና ስሟን በስሟ ነው። በራሷ ስም በስሟ ነው። በምን ነው የገባው? በምግብ በመጠጥ ነው። በግብስ ነው። በምንድን ነው በለብስም? በምግብ በሁለቱም ነው ያስርጭባት። እሺ ምንድን ነው አንተ መተት? ሌሎችም አለን መተት ግን እንሄዳለን። በአምስት መቶ ብር ነው የተመተትኩት። የዛሬ ስንት ዓመት? አዲስ አዲስ አሁን ይችን ክረምት በቃቁም ጸበል ነው ያጋለጠችን። እናትየዋ ነይ ብላ ልጇን እያበረታታች ጸበል የሩፋኤል ቀን ይዛት ሄደች። የሰፈር ናቸው ሳሪስ 58 ኪዳነምህረት ጸበል 58 ኪዳነምህረት። የታቸው ሳሪስ ነው። ስላሴ ከፍ ብሎ ከኪዳነምህረት ስላሴ ጋር ስላሴ አምሳ ስምንት ስላሴ ማዶ። እድላቸውን ነው በዋና በኋላ ነው የተፈለጋችሁት። እድላቸውን። አዎ እኔ እኔ አሰራውባት እኔ ሃይላንድ እየለቀምኩ እየሸጥኩኝ፣ እኔ ሃይላንድ እየለቀምኩ እየሸጥኩት፣ እሷ ቁጭ ብላ ቁጭ ብላ ነው የምትበላው። ተናደርኩ። ቀን ቀንቻለሁ። እሷ ምንድነው የምትሰራው? ሌላ ልጆቿን ታሳድጋለች። ትምህርት ቤት እያመላለሰች እግዚአብሔር ይመስገና። ታዲያ ምን ችግር ነው? ታሳድጋ ተናደርኩ። እኔ ሀይላንድ እየለቀቀምኩ እየሸጥኩ እንዴት እሷ ቁጭ ትላለች? እንዴት ቁጭ ብላ ትበላለች? የእኔ ልጅ የሚለብስ ሰው ጫማ እንኳን በአመት አንድ ጊዜ ነው የእገዛለች። እሷ ትገዛለች ለልጆቿ ጫማ፣ የፈለጉትን ትሰራላቸዋለች፣ ይበላሉ። አሁን እሷ ቤት ውስጥ ስንት ናቸው ሚኖሩት? ከእሷ ጋር ሁለት ልጆች አሏት። ይቺና አንድ ወንድ ልጅ አለ። አሁንም ይዞት መቷል አባትዮ። ወንድ ልጅ አለ፣ አምስት ዓመት ሊሞላው ህዳራ፣ አሁን አምስት ዓመት ይሞላዋል። ከዛ ይችናት ያለች ይቺ፣ በትምህርቱ አንደኛ አንደኛ ትወጣለች፣ እናት ታወራለች አንደኛ ነው ልጅ የምትወጣው ከኬጅ ጀምራ። አሁን አስራ አንድ አመቷ ነው፣ አምስተኛ ክፍል ናት። ኬጅ የግቢው ተሸላሚ ናት፣ እቺ ልጅ የግቢው ተሸላሚ ናት እያለች ወሬዋን በየሄደችበት ትነፋለች። ስለዚህ በአፏ ነው የገባው። ሰማክ አው? እናትየዋ ስለፈልፍ የኔ ልጅ አንደኛ ነው የምትወጣው ከግቢው ተሸላሚ ናት፣ ሶስት ሽልማት ይዛ ትገባለች፣ የግቢውም ተሸላሚ፣ በትምህርቷም ተሸላሚ እያለች አፏን ትቀዳለች። እናትየዋ ቅናት መንፈሳ አደረባት። ብዙ ጊዜ ቅናት እንዲነሳብን ምቀኝነት እንዲነሳብን የምናደርገው ራሳችንን በራሳችን አፍ በቃ እናወራለን። ከዚህ በፊት የተማሪዎች የጸሎት ስነ ስርዓት በነበረ ሰዓት ነግራችኋለሁ። ልጆቻችሁ ጎበዝ ተማሪ ከሆኑ አትናገሩ ብያለሁ። አንደኛ ይውጡ ሁለተኛ ወጡ ሶስተኛው ወጡ። ጉብዝናቸው የራሳቸው ነው። በቃ አለቀ። አትናገሩባቸው፣ ጸጥ በሉ። የልጆቻችሁን እድል የልጆቻችሁን ጉብዝና አትናገሩ። የሰው ዘመድ ለማንም አትናገሩ። በቃ እስኪ በሚስጥር አሳድጓቸው። ልጆቻችንን በሚስጥር እናሳድግ። ይህ ስምንተኛው ሺህ ትውልድ ሁሉ ነገር ገበያ አደባባይ ካላወጣ የኖር አይመስለውም። ምን ይሰራላቸዋል? እስኪ አሁን የልጆቻችሁ ጉብዝና መናገር ምን ይሰራል? ለልጆች ምንም የሚጠቅመው ነገር የለም፣ ይጎዳሉ። ሰዎች ላይ ያለ ቅናት መንፈስ ይነሳባቸዋል ወዲያውኑ፣ አይምሯቸው የሚያዘው ወዲያውኑ ነው የሚቀኑባቸው። ስለዚህ የልጆቻቸውን የልጆቻችሁን ጉብዝና አትናገሩ። እሱ ብቻ አይደለም፣ የራሳችሁንም የህይወት በረከት አትናገሩ። ይሄው እየሰራሁ ነው፣ ገንዘብ እያገኘሁ ነው፣ እያደግኩ ነው፣ እየተለወጥኩ ነው፣ አዲስ ስራ ይዣለሁ፣ ላገባ ነው፣ ይህን አቅጃለሁ፣ ይህን አስቤያለሁ፣ ይህን ፈጽም ነው ብራችሁ አትናገሩ። እንዲህ ስትናገሩ ሰይጣን ይቀድማቸዋል። ብዙ በአፋችን ነው የተጎዳ ነው። ስለዚህ ሚስጥረኛ ሁኑ፣ እድገታችሁን ለሰው አትናገሩ። ነገሮች የቤታችሁን ጓዳ ገሱ አትናገሩ። ባልና ሚስት ስትጣሉ ተጣልተና ብራችሁ አትናገሩ። እዛው ጓዳችሁ ጨርሱ። ጓደኛ ምን ምን ጣርታችሁ ይው እየተጣላን ነው እየተጨቃጨቅን ንብራችሁ ስትናገሩ የበለጠ በተናቸው ብሆን ሚልክብህ በትናቸው። የቤተሰባችሁ ሚስጥር አትናገሩ። ቤተሰቤ ኮ ንብረት አለው ቤተሰቤ ኮ ይሄ ሀብት አለው እያራችሁ አትናገሩ። ከዛ በኋላ ቤተሰባችሁ ወዲያውኑ እንዲበተን ነው የሚሰራው። አትናገው ጸጥ በቃ ጸጥ በሉ ጸጥ ዝም በሉ። እድገታችሁን፣ አላማችሁን፣ ህልማችሁን ለማንም አትናገው። እንዲህ ካረጋችሁ ራሳችሁን ከምቀኛ ከቀናተኛ ትጠብቃላችሁ። ሰማተ ጎበዝ ተማሪ ነች አው አውንስ

በኛማ እንዴት እንደጨከኑብን። በስማ የእሷ አሁን በዚህ በአስራ አንድ ዓመቷን እድሏን አንብበው አስነብበው ያሰራት። እኛንማ ከልጅነታችን ጀምሮ እድላችን በልተው በልተው በልተው ሲያልቅ ነው በቃ የተውን ሲያልቅ። ቢያንስ እኛ እንኳን እድል ባይኖረን የነገው ትውልድ እድሉ ይዳን ብለን ነው ምንደክመው እንደው እኛ እንኳን እስከ ዛሬ እድላችን ተበላ የነገው እድላችን ግን ይስተካከል ብለን ነው የምንደክመው። የነገ እድላችን እንዲስተካከል እንዲበራ ነው እየደከምን ያለ ነው። ድካማችን ይሄ ነው፣ ሌላ ነገር አይደለም። በረከታችን ከተወሰደ፣ እድራችን ከተዘጋ ሰው መሆን ያቀተናል። ዝም ብለን መኖር ነው እንጂ ማደግ መለውጥ የለም። የሁላችሁ ብዙ ጊዜ ገ ምንድን ነው እኔ እሰራለሁ፣ እገባለሁ፣ ወጣገ እወጣለሁ ግን እዛው ነኝ። በየአመቱ እዛው ነኝ አላድግም ካላችሁ፣ ለምንድን ነው የማታድጉት? መሰራችሁ እድላችሁ ስለተያዘ ነው። እድሉ የተያዘ ሰው ማደግ አይችልም። ደረጃው የተዘጋበት ሰው ደረጃው መውጣት አይችልም። ለምን ደረጃው ተዘግቶበታል? አሁን ፎቅ ለመውጣት ደረጃው ከተዘጋ ቤት ይወጣል? ስለዚህ አብዛኛው መለወጥ አልቻልኩም። ለምንድን ነው ብንጠይቅ፣ እድላችን ስለተያዘ ነው። ስለዚህ እየቀጠቀጠን፣ እድሌን ልቀቅ ማለት አለብን። እየጸለይን፣ እግዚአብሔር እድሌን ክፈትልኝ ማለት አለብን።

ምስኪኑን እኮ የሚያደቁት ምስኪን በቃ አሁን ቺ ሴትየው ማን የደረሰች ግን በቃ እንድትኖር አልፈለጉም። ቤቷ ነው የምትቀመጡ አደገ ግን በቃ እንድትኖር አልፈለጉም። አንተማ እየሰራ እየወጣ እየገባ ደና ነገር ካለ አንቺማ ደና ግብስ ቀለበሽም አለቀልሽ አለቀልን በቃ ይነሱባል። ደና ነገርማ ካለን በቃ ይሄኛ ሰው ምንም ሳይ እኔ እኮ ሰው ጋር አልደርስም ብሎም ያስባል። እኔ ሰው ጋር አልደርስ ራሴን ችዬ ነው የምኖረው ከሰው አልገናኝ እኔ ጨዋኔኝ፣ ማንም ምቀኛ የለብኝም ብሎም ያስባል። የበለጠ እንደውም ባንተ ላይ ነው ምቀኛው የሚነሳው። የምቀኛው መንፈስ ቡዳ ማለት እኮ ነው። ምቀኛ ቡዳ ማለት ምቀኛ ማለት በቃ ሁሉም ነገር የሚመቀኝ ሁሉም ላይ በልብስ ይመቀኛሉ፣ በምግብ ይመቀኛለ እዚህ ስንት ጉድ እኮ ሰምተናል። በድስት የሚመቀኝ አይደል? ድስት ድስት ገዛች፣ እሮብ የሚመቀኝ ድስት ገዛች እንዴ! ምን አይነት ነገር እንደሆነ እንዲህ ነው በቃ ቡዳ መቀኘት እንዲህ ነው የኛ ማህበረሰብ። ድስት ገዛች፣ ሶፋ ማ ከቀየክ በቃ ቶ እሺ በተዘረሽ በ በ አፍልጡ አፍልጡ አፍልጡ አፍልጡ በየቡና ትጠጣለች፣ እየዞረች ቡና ትጠጣለች። እየዞረች እሷ እንኳን ብዙ ለመተው ፍላጎት ነበራት ከጎረቤት ጋር በቃ ልጠማመድም ትልና፣ ያፈላሉ ነይ ይሏታል። ሄዳ ትጠጣለች፣ ወሬዋን ታወራለች። እሷም ታፈላልና ትጠራቸዋለች። ከጎረቤት ጋር እንዴት እኖራለሁ ይጠምዱኛል፣ ትላለች። ታፈላልና ትጠራቸዋለች። በዛ መሀል ወሬ ይነሳል፣ ያወራሉ። አሁን ይቺ እህትየዋ ቅናት አደረባት። በቃ ቶ ይኸውላችሁ፣ እንዲህ ነው። አየህ፣ መንደር ውስጥ ያለ ችግሬ ነው ትልቁ የኢትዮጵያ ማህበረሰብ ጉርብትና፣ ማህበራዊ ህይወት እየተባለ ይሄ፣ በቃ ቡና ይፈላል። ቡና ለዚህ ነው አትጠጡ ብዙ ጊዜ የሚባለው፣ ቡናው ሲያሆን በቡናው የሚደረገው ስራ በጣም ከባድ ነው። መጥፎ ነው። መጥፎ ነው። ቡና ይዘረጋና ጎረቤት ይጠራ። ምን ይጠራ? የሰፈር ሰው ይጠራል። ሀሜት ይጀመራል። ኃጢአት ከዛ ይለቀማል። እከሌ ምን አላት፣ እስኪ እከሌ ምንድነው ሀሳቧ። እዛው ላይ ነው መጠናት የሚጀመረው። እዛው ያጠኗቸዋል ቤቴ ይኸው ቤቴ እኮ ሰላማዊ ነው። ግጄ እኮ እየተማረ አንደኛ ነው። በቃ እዛው እዛው ያጠኑና አሏ የሚያስመትቱ አሉ፣ መተተኞች አሉ፣ የሚያስዋጉ ቡዳዎች አሉ፣ ምቀኞች፣ ክፎች አሉ። ሁሉም እናንተ ክርስቲያን ይመስላችኋል። የዋ ናችሁ። ነጠላ ለብሰው ቤተ ክርስቲያን ስሄዱ አስቀዳስ ስለመሰሉ እናንተ ክርስቲያን ንጹ፣ ምንም የማያውቁ ሟርት መተት የማያውቁ ይመስሏቸዋል። ግን ዋና ናቸው ነሱ። ሰው አትመኑ፣ አትናገሩ ያልኳችሁ ቅድም ከዚህ ነው። እየለቀሙ የሰውን ነገር እየለቀሙ እድሉን፣ በረከቱን፣ በረከቷን እናንተ እዚህ ጋር ቡና እያፈላችሁ በጎና አይጡን ይልካሉ ወደ ቤታችሁ። አየ ይሄ ይሄ የመንደር የመንደር ስራ ነው። እንዲህ አይነት የመንደር ትብተባ አለ። ከዚህ አይነት ነገር ራሳችሁን ለዩ፣ ራሳችሁን ለዩ ከእንዲህ አይነት ማህበያ ራሳችሁን ለዩ። እሽ ተዝቀች እ እጁ ድላይ እጁ ድላይ እጁ ድላይ። በቅድስት ስላሴ ስም ጮክ በል። በቅድስት ስላሴ ስም በኢየሱስ ክርስቶስ ስም ሁላችንም የምቀኛ መንፈስ፣ የቡዳ መንፈስ፣ የአኔጥላ መንፈስ፣ የመተት መንፈስ፣ የርግማን መንፈስ፣ የሟርት መንፈስ፣ የዛር መንፈስ፣ የሺያንበሶ መንፈስ ሕይወታቸውን ነቀን፣ ቤታቸውን ነቀን፣ ዘመናቸውን ነቀን ወደ ሲኦል እንገባለን። እድላቸው ፈተና ፈተና በቅድስት ድንግል ማርያም ስም ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም፣ ሲዮት አስረናል። ሶስት ጊዜ እግዚአብሔር ገስጻችሁ። እንዴት ነሽ? ደህና ናችሁ ወይ? እግዚአብሔር ይባርክሽ፣ እግዚአብሔር ይፍታሽ። እንዴት ነሽ? ተነሽ፣ ተነሽ ተናናችሁ፣ ተናናሽ ማን ነው ስምሽ? ኤልዳና ኤልዳና? አዎ። ስንታኛ ከፈነሽ? አምስት አምስት። አዎ ትምህርት ላይ ያስቸግርሻል? አዎ፣ አንዳንድ የምጣሁን በዚህ አመት በተለይ ትምህርቱን በቃ የሚሉት አስተማሪዎቹ ራሱ ግራ ነው የሚያከባይ። በቃ ጎበዝ ተማኝሽ ዘንድሮ፣ ግን ግራ ገባሽ? አዎ። መታተ እንደ ተደጋጋው ቀሻል ነበር፣ ግን አሁን ነው አሁን ያወቅ ነው አሁን አዲስ ነው ማንስ ብሻ እንጂ እኔ የሸወርቅ የሸወርቅ ፋንታው ጥሩነሽ መልካም ነሽ። ግን በራስሽ አፍ ነው ምቀኘ የሰበሰብሽው። ስረ ስለግጅሽ ጉብዝና ተናገራገሽ። ስረ ቤትሽ ጓዳ ተናገራገሽ። ደስ ስለሚ ደስ ስላለኝ ያው ጎረቤት የደስታ ተካፋይ ነው ብዬ ሽልማት መጽሐፍ እና እንትን ይዛ ስመጣ የግቢውም ተሸላሚናት ልጄ ይሄው ተሸለመች ስላቸው፣ እስክሪብቶ ምንም ጎረቤት ይሰጧታል። እኔ በእርግጥ ፈልጌ አይደለም፣ ያው የደስታ ተካፋይ ሲሆኑ ደስ ይላል ጎረቤት፣ እንጂ ክፋት የለብኝም። እኔ የደስታሽ ተካፋይ እግዚአብሔር ብቻ ነው። ርጅሽ ስትሸለም ቤተክርስቲያን ምጫት እግዚአብሔር ያመሰግና ገበው እግዚአብሔር መባሽን ስጦታሽን አቅርቢ፣ ግን የበለጠ አሳድግ። ግን በው አትናገሪ፣ ስለ ቤትሽ አትናገሪ፣ ስለ እንትንሽ አትናገሪ፣ እንዲህ ዐይነት ነገር እየሄዱ ቡና መጣት ማውራት በፍጹም አያስፈልግም። እሺ እ በፍጹም ጸልዩ፣ ስገዱ፣ ተንበከኩ፣ ቀጥቅጡ። እሺ እግዚአብሔር ከእናንተ ጋር ይሆን። እሺ፣ እሺ፣ በርቱ። አሜን፣ አሜን፣ በርቱ። እሺ፣ እሺ።